ባለአደራው ምን አለ? ምን አይነት መልእክት ለኢትዮጵያ ህዝብ አስተላለፈ? ሰላም ተናስተለን ውድ የቻና ላይ ተከታታዮች ሚኪ ነኝ፣ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዚሁ ቻናል በዋናነት የምተላለፉት ወቅት ታማ ታማን እንዲሁም ሚዘናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷ አንክፍት ያደርጉ ያን ያደርጉ ወደ ሁኖ መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግ ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምቱኝ በትት እናጠይቃለሁ። በኢትዮጵያ ታሪክ እንግዲህ በጣም በሚገርም ሁኔታ ሁለት በፊት ሳያሳዩ በርካቶች ስረዷቸው የነበሩት ለበርካታ ኢትዮጵያኖች የተረፉት መልእክተኛውና ባለአደራው ናቸው። ሶሻል ሚዲያን ለበጎ አላማ በመጠቀም የበርካቶችን ነፍስ በጣም በሚገርም ሁኔታ በሕክምና ገንዘብ በማሰባሰብ ረገድ እጅግ የጎላ ሚና የተጫወቱ ምንጊዜም እንግዲህ ምርጥ በጎ አድራጊዎች መካከል ፊታቸው ከማይታዩት ሁለቱ መካከልም ማለትም ነው አንዱ እንግዲህ መልእክተኛው ሌላኛው ደግሞ ባለአደራው ነው። ብዙዎችም ይምታቱባቸዋል፣ በዛ ላይ ደግሞ ምክንያቱም ፊታቸው ስለማያሳዩ ማለትም ነው። በፌስቡክም በተለያዩ ማህበራዊ ሚዲያም ከፍተኛ ተከታይን እያገኙ ያሉት እነዚህ በጎ ስራዎቻቸው ደግሞ ለበርካቶችም ተምሳሌትና አርአያ የሆኑት ዘር ሃይማኖት፣ ብሄር፣ ቀለም ሳይል ሁሉንም እየረዱ ያሉት ደንግ ኢትዮጵያኖች ናቸው። እነዚህ ሰዎች እንግዲህ ከዚህ በፊትም ብዙ ትችትና ብዙ መከራ ሲደርስባቸው ነበር። በተለይ በጎ ስራዎች የምሰሩት ሰዎች አንዳንድ ገንዘብ ሲያገኙ፣ የሆነ ነገር ሲደረግላቸው፣ አይ እሱ እኮ የህዝብን ገንዘብ አጭበርብሮ ነው፣ ህዝብን በልቶ ነው፣ በህዝብ ስም ነግዶ ነው የሚል ስም ማጥፋት ዘመቻም አሁን አንዳንድ ሰዎች በነሱ አማካኝነት እየታየ ይገኛል። ግን እነሱን ስራቸውን በማየት በጣም የምወዱላቸው ደግሞ ኢትዮጵያኖች የምስጋና ብር ለነሱ ልሰጧቸው ይችላል፣ ስጦታ ልሰጧቸው ይችላሉ። መብታቸው ነው ማንኛውም ኢትዮጵያዊ። ምክንያቱም በጎ ለሚያደርገው ኢትዮጵያዊ ብሰጥ ምንም ችግር የለው። ምክንያቱም አመለካከቱ ቀና ስለሆነ ሰውን እየረዱ ስለሆነ ስለዚህ ማንም ሰው እንደ ስጦታ ሊለግስላቸው ይችላል እንጂ በራሳቸው ከህዝብ ገንዘብ እንዳልቆረጡም ሁኔታዎቹ ያሳያሉ። በዛ ላይ ደግሞ በርካቶቹ ከሞት አፋፍ የተረፉበት የቤቱ አባወራ ወይም እማወራ ስትታመም ወይም ስታመም፣ ከጎናቸው በመሆን ሄዶ ፈልገው በማግኘት ትኩረት የሚሹትን ድጋፍ የሚፈልጉት በየጓዳ ተሰቃይቶ ያሉት ኢትዮጵያኖችን በመረዳት የሚታወቁት ናቸው። ታዲያ ባለአደራው በጣም ተወዳጅ ከሆኑት ንቁ ኢትዮጵያዊ መካከል አንዱ እንደሆነ ሁኔታዎች ያስረዳሉ። ታዲያ ሰሞኑን እሱ ላይ የተነሳው ማዕበል ምንድን ነው? እንደምታውቀው በሚዲያ ቀርበው አንድ አባት መጥቶ ሚዲያ ላይ ባለአደራው የሚባል ሰው አታለለኝ በማለትም ነው። ሚዲያ ላይ እንግዲህ ለትዝብት የቻል ነው። እንግዲህ መጀመሪያ ያገኛቸው መልእክተኛው ነው። መልእክተኛው ደግሞ እንዳገኛቸው ወደ አሁኑ ተለይቷል። ከዛ በኋላ መልእክተኛውም ቦታ ባለአደራው አሉ። እንደገና ደግሞ መልእክተኛ፣ ከዛ በኋላ ከሳቸውም ጋር እንዳልተገናኘ ጀምርም ነው በስልክ ደውሎ በማለትም የማይገናኝ ነገር ተዘበራርቋል በማለትም ነው በርካቶቹም የገለጹ ያሉት መልእክተኛውም ደግሞ እንዳልሆነ ጀምረ መልእክተኛው ሰላሳ ሺህ ብር እንደረዳቸው ቀጥታ ደግሞ ቪዲዮ እየቀረጸ ሚዲያ ላይ እንዳጋራ ጀምረም ነው። በጣም በሚያሳዝን ሁኔታ እንግዲህ እኚህ አባት በሰላም ነው በማለት በርካቶቹ የገለጹ ያሉት ምናልባት የስነ ልቦና ችግር ይሆን ምን ይሆን በማለት በርካቶችም ስወዛገቡ ነበረ። ባለአደራው በከፍተኛ ሀዘንና ልብ ስብራት ይህን መልእክት ለኢትዮጵያውያን አስተላልፈዋል። በኢትዮጵያ ታሪክ በጎ ስራዎችን ፊታቸውን ሳያሳዩ ለዝና ሳይጨነቁ ብዙ መልካም ነገሮችን የምስሩት ኢትዮጵያኖች በጣም በጠፉት ጥቂት ኢትዮጵያኖች መካከል አንዱ እንግዲህ ባላድራው ነው። ባላድራው እንዲህ በጣም በከፍተኛ ሀዘን መልእክቱን አስተላልፏል። ከልጅነቱ እስከዛሬ ከዛሬ ሰው መርዳት በከፍተኛ ሁኔታ ሲያስደስት እንደነበረ ጀምረም ከራሱ ጊዜም ስረዳ እንደነበረ አሁን ደግሞ ከሰው ተቀብሎም ማድረስ ስራን ምክንያቱም አምሳ ሎሚ ለአንድ ሰው ሸክም ነው ለአምሳ ሰው ግን ጌጥ እንደሆነ በዚህ አመለካከት በዚህ መሪነት ይዞ ብዙ ሰዎችን ስረዳ የነበረው በተለይ የታመሙትን በማሳከም ዙሪያ እጅግ የጎላሚና ስጫወት የነበረው ባለአደራው ከዚህ ጊዜ ናሳት ጀምሮ ራሱን ለማግለል እንደወሰነ ና ዛሬ ያስተላለፈው መልእክት በከፍተኛ ሀዘን እንደሆነ ጀመረም ነው የባለአደራው የልብ ስብራት መግለጫ ና ካድራ ስራ የመልቀቅ ውሳኔ። በየውሃ ሚዲያ ላይ በተለቀቀ ቪዲዮ ምክንያት ብዙዎችን ግራ ያጋባው ጉዳይን ተከትሎ ባለአደራው ከፍተኛ ተስፋ መቁረጥ ስሜት ውስጥ ሆኖ አሳዛኝ መግለጫ ሰጥቷል። እኔን ከሁላችሁም ትንሹ ሰው ይህን ሁልጊዜ እንዳገለግል እድሉን ስለሰጠው እግዚአብሔር አመሰግናለሁ በማለት ጀምረዋል። ሰሞኑን የውሃ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያችሁት ቪዲዮ ግራ እንደተጋባቸው አውቃለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ስፈጥሮ ማየት በእውነት በጣም ያማል ተስፋም ያስቆርጣል ፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ባለአደራው ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ፣ ወዳጅ አንገስ ደፋ ማየት እንዴት ልብን ይሰብራል መሰላችሁ ስል ጥልቅ ሐዘኑን ገልጿል። ባለአደራው ከራሴ ጋር ብዙ አስቤ አውጤችና አውጥቼና አውርቼ የመጨረሻ ውሳኔ ላይ መድረሱን አስታውቋል። በእጁ ያሉትን በርካታ አደራዎች በስራ መደራረብና በግል ጉዳዮች ብዛት ምክንያት እስካሁን ያላደረሳቸውን ገንዘቦች እርዳታ ለሚያስፈልጋቸው ሰዎች አድርሶ እስከመጨረስ ድረስ ብቻ በእርዳታ ስራዎች ይሳተፋል። ከዛሬ 25 02 18 ዓ.ም ቀን ጀምሮ ግን ምንም አይነት አደራ ወይም ለእርዳታ የሞል ገንዘብ የማይቀበል መሆኑን ገልጿል። በረጅም ጊዜ የቆይታው ሳያውቅ በስህተት ወይም አውቆ በድፍረት ካስቀየመ ወይም ካስከፋ ከልቡ ይቅርታ ጠይቋል። በእርዳታው ስራ ላይ ትልቅ ህልም ነበረኝ። ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ ስል ለዚህ ህልም ተስፋ አድርጎ ለነበሩ ወዳጆቹ ይቅርታ መጠየቁን አስረድቷል። ማንነቱና ምንነቱን ሳያውቅ አምኖ ገንዘባቸውን ለተቸገሩ ወገኖች ስልኩ ለነበሩት፣ ከጎኑ ቆሞ አይዞ በርታ ስሉ ለነበሩት፣ ስሙን ከሚያጠለሹ ሰዎች ጋር ተሟግቶለት በሚዲያ ወጥቶ ልመሰክሩለትና መልካም ኞታቸውን ላካፍሉት ሁሉንም ከልብ አመሰግናሉ ብለዋል። እንግዲህ በጣም ይህን ስራ እንዳቆመ ጭምርም ነው ባለአደራው እየገለጸ ያለው። ምክንያቱም ልብ ስብራቱ ከባድ ነው። ይህ ሰው እንግዲህ ቤተሰብ አለው። ምናልባት ባለ ትዳር ሊሆንም ላይሆንም ይችላል። እናት አባቱ ደግሞ ወንድሞቹ፣ ምክንያቱም በሱ የተነሳ እሱ ላይ የተነሳን ጉዳይ በማስመልከት ክፉኛ ሊያዝኑና ልብሳቸው ይችላሉ። በተቻለ መጠን ለብዙዎች ደርሶ የነበረ ጎበዝ፣ በተለይ የበጎ ስራ ባለሙያ ነበረ፣ ወይም በጎ አድራጊ ሰው ነበረ። ይህ ሰው ከዚህ በመውጣቱ በርካቶች ሐዘናቸውን እየገለጹ እንደመገኙ ጭምረም ነው። ዳግም ወደ ስራ እንድመለስ ነው በርካቶቹ የገለጹ ያሉት። ምክንያቱም አብዛኞቹ ሶሻል ሚዲያን ለማጋደል ለማጫረስ በምጠቀሙበት ሰዓት እሱ በአንድ ኢትዮጵያዊ ደት መንፈስ በአንድነት በህብረት በፍቅር በሰላም ለተቸገሩት ኢትዮጵያኖች በመርዳት እጁን በመዘርጋት ከጎናችሁ በመሆን አይዟችሁ በርቱ በማለት ስንቱን እንደታደጋቸው እግዚአብሔር እሱን ተጠቅሞ ስንቱን ከመሬት ከብዙ ፈተና ከሞት አፋፍ እንዳስመለጣቸው ጭምርም ነው የወጡት እውነታዎች የሚያሳዩት። ስለዚህ ለዚህ ሰው ሁሌታ ምላሽ መሆን አለበት ወይ በማለትም ነው በርካቶቹም እየገለጹ አለት እጅግ ሀዘን ላይ ሰሞኑን እንግዲህ በተፈጠረው ክስተት አባት የሆኑት በተሳሳተ ነው በማለት ነው በርካቶቹም እየገለጹ ያሉት። ከጀርባቸው በመሆን ምናልባት የሳቸው ስም ለማጠልሸት ቆርጦ ማለት የባለአደራውና የነ መልክተኛውን በጎ አድራጊ ስራዎችን የሚሰሩት ሰዎች ስም ለማጠልሸት ቆርጦ የተነሳ ኃይል ወይም አካል ሊኖር ይችላል በማለት ነው በርካቶቹም እየገለጹ ያሉት። አጠቃላይ በይም በማስበር አሳዛኝ ኢትዮጵያ ውስጥ እንግዲህ በአሁኑ ሰዓት እርዳታ የሚሰሩ ሰዎች ላይ አንዳንድ ሀሳቦች እየተነሱ እንደሚገኙ ጭምርም ከዚህ በፊት የምታወቅ ነው። ዛሬ እንግዲህ ከፍተኛ ልብ ስብራት ሀዘን ከዚህ አገልግሎት ራሱን እንዳገለለ የጀመረም ህዝቤን የጠቀምኩ መስ እየነበረ እስካሁን ድረስ እንግዲህ ስለሆነ ጉዳይ ከልብ ይቅርታ ጠይቃሉ። በማለትም በከፍተኛ ሀዘን ራሱን እንዳገለለ የጀመረም ነው። የደረሱን መረጃዎችን በማስመልከት የባለአደራው ሀዘን በማስመልከት ለእናንተ ይዘንላችሁ እየመጣ ነው። እስካሁን ድረስ አብሬያቸው ወየት ሚኪኒኝ የመጌታ ቦርድ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሼር እና ኮመንት ሳምንት በማድረግም ላልሰሙት እንዲደርስ ያደርጉ። እስካሁን ድረስ አብሬያቸው ቆየት ሚኪኒኝ በወቅታዊ ዜና ሳጭር እንዲሁም የዘናኝ መረጃ እስከምንገናኝ ድረስ በያሏችሁበት ዓለም ክፍል ሰላም ያቆያችሁ።